ሰላማዊያኑ በርካታ የሆኑበት የሩሲያና ዩክሬን ጦርነት በተኩስ አቁም ድርድር፣ በታጋቾች ልውውጥ፣ በመሪዎች ረዣዥም የስልክ ልውውጦች እየታገዘን ቢሆን አሁንም የሚፈጸሙት ጥቃቶች ጦርነቱ ማብቂያው የት እንደሆነ ለመገመት አዳጋች እንዲሆን አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአወዛጋቢው የኦቫል ቢሮ ውዝግብ በኋላ ለመጀመሪያ ጊዜ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በስልክ ንግግር አድርገዋል። ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ከተነጋገሩ ከአንድ ቀን በኋላ በጣም ጥሩ ሲሉ የገለጹትን የስልክ ጥሪ ወደ ዩክሬን ማድረጋቸውን ነው የገለጹት። ዜሌንስኪ ከትራምፕ ጋር እያደረጉትን ንግግር ፍሬያማ ነበር እያሉ ሲሆን በተያዘው አመት ዘላቂ ሰላም ለማምጣት የሚያስችል እንደሆነ ተናግረዋል። በሁለቱ መሪዎች መካከል የተደረገው የስልክ ውይይት ዜሌንስኪ ባለፈው ወር በዋይት ሀውስ ከትራምፕና ከምክትል ፕሬዝዳንታቸው ጄዲቫንስ ጋር ካደረጉት ዱላ ቀረሽ ክርክርና በውጥረት የተሞላ የቃላት ልውውጥ በተቃራኒ ይመስላል። ጦርነቱን ለማስቆም የዩክሬንና አሜሪካ አስተዳደር ሰዎች በሳውዲ አረቢያ ተገናኝተው ለሰላሳ ቀናት የሚቆይ የተኩስ አቁም ስምምነት ላይ ድርድር ቢያደርጉም ከኦቫል ቢሮ ውዝግብ በኋላ ትራምፕ ከዜሌንስኪ ጋር ሲነጋገሩ የመጀመሪያቸው ነው። ዜሌንስኪ ከንግግሩ በኋላ በትራምፕ መሪነት ከአሜሪካ ጋር በትራምፕ አስተዳደር ስርና አጋርነት ሰላም እናገኛለን፣ በዚህ ዓመት ዘላቂ ሰላም ይመጣል ሲሉ ተስፋቸውን ገልጸዋል። የዩክሬን የኒውክሌር ኃይል ማመንጫዎች ባለቤትነት መብትን በተመለከተም ውይይት መደረጉን አሜሪካ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ የገለጸች ሲሆን፣ ዜሌንስኪ በበኩላቸው ንግግር የተደረገው በሩሲያ ቁጥጥር ስር ስላለው የዛፖርዚያ የኃይል መሰረተ ልማት ተቋም ላይ እንደሆነ ተናግረዋል። በትላንትና ሁለት የክሬምሊኑ አለቃ ቭላዲሚር ፑቲን ከትራምፕ ጋር በነበራቸው ዘለግ ያለ የስልክ ልውውጥ ጦራቸው በኬቭ የሚፈጽመውን ብርቱ ጥቃት ለማቆም ተስማምተዋል። ፕሬዚዳንቱ ከዶናልድ ትራምፕ ጋር በነበራቸው የስልክ ውይይት ሙሉ ለሙሉ የተኩስ አቁም ስምምነትን ለመቀበል የምዕራባውያን እና የአውሮፓ ሀገራት ለዩክሬን የሚያደርጉትን ወታደራዊ ድጋፍና እርዳታ ማቆም አለባቸው ሲሉ ጠበቅ ያለ ቅድመ ሁኔታ አስቀምጠዋል። ይሁን እንጂ ይህንን የተኩስ አቁም ስምምነት ቅድመ ሁኔታ እንደማይቀበሉት የአውሮፓ ሀገራት ከዚህ በፊትም አስታውቀው ነበር። ይህንን አስመልክተው ከትራምፕ ጋር ውይይት ያደረጉት ዜሌንስኪ ሩሲያ ጥቃት ማቆም ያሉባት በሩሲያ መሰረተ ልማት ላይ ብቻ እንዳልሆነ ተናግረዋል። ከዛ ባለፈም ዩክሬን ሩሲያ ጥቃት እንዳትፈጽምባቸው ከሚፈለጉት ቦታዎች መካከል የባቡርና የወደብ ተቋማትን ማካተት እንደሚያስፈልግ ገልጸዋል። ዜሌንስኪ እነዚህ መሰረተ ልማቶች ላይ የሚደረጉ ጥቃቶችን የሚያስቆም የተኩስ አቁም ስምምነትን እንደሚቀበሉ የገለጹ ሲሆን ነገር ግን ሞስኮ የተኩስ አቁም ስምምነቱን ከጣሰች ሀገራቸው አጸፋ እንደምትሰጥ አስጠንቅቀዋል። ዜሌንስኪ ከሩሲያ ጋር እስከምንስማማ ድረስ በሰው አልባ አውሮፕላኖችና ሚሳኤሎች ከሩሲያ ጥቃት እንደሚደርስባቸው የተናገሩ ሲሆን ጦርነቱ እንዲቆም በሁለቱ ሀገራት መካከል በሰነድ የተደገፈ የተኩስ አቁም ስምምነት መፈረም እንዳለበት አጽንዖት ሰጥተው ተናግረዋል። ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሲጽፉ የተደረገው የስልክ ልውውጥ የዩክሬንና ሩሲያን ጥያቄዎች ከፍላጎታቸው አንጻር ለማጣጣም ያለመ እንደሆነ የገለጹ ሲሆን የተኩስ አቁም ጥረቶች በሂደት ላይ መሆናቸውን ተናግረዋል። ይህ ሁሉ ንግግር ከተደረገ በኋላ ሩሲያ በዩክሬን ክሮፒቭኒትስኪ ከተማ ላይ የድሮን ጥቃት ማድረሷ ተሰምቷል። በጥቃቱ ይህ ዘገባ እስከተጠናከረበት ሰዓት ድረስ ሕጻናትን ጨምሮ አስር ሰዎች እንደቆሰሉ የከተማው አስተዳዳሪ የሆኑት አንድሪ ራይኮቪች መናገራቸውን የሀገሪቱ የዜና ምንጮች ዘግበዋል። ጥቃቱ የተለያዩ የመኖሪያ ህንፃዎች ላይ ጉዳት ማድረሱ የተነገረ ሲሆን ጉዳቱ የደረሰባቸው ሶስት ሰዎች የጤና ተቋም እርዳታ እንደሚያስፈልጋቸው ተነግሯል። የኢንዲፔንደንቱ ክሪስ ስቴቨንስ እንደሚለው ግን ሩሲያ በኃይል መሰረተ ልማት ላይ የሚደረገውን ጥቃት እንደምታቆም ባስታወቀች ምሽት የድሮን ጥቃት መፈጸሙ ስምምነቱ ላይ ውሃ የሚ የሚቸልስ ነው ይላል። የተኩስ አቁሙ በአሜሪካና በዩክሬን ዘንድ ስኬታማ እንደሆነ እየተገለጸ ቢሆንም ሩሲያ የፈጸመችው ጥቃት የስምምነቱ ሀሳብ የሚጥስ በመሆኑ ነባራዊውን ሁኔታ የሚያሳይ እንዳልሆነ ጸሐፊው ገልጿል። የመካከለኛው ምስራቅ የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ እንደተናገሩት የሩሲያና ዩክሬን ጦርነት እንዲቋጭ ለማድረግ ቀጣዩ እርምጃ በሩሲያና በአሜሪካ ባለስልጣናት መካከል ቴክኒካዊ ጉዳዮችን ያቀፈ የድርድር መድረክ እንዲደረግ ነው። ይህ የሁለቱ ሀገራት ንግግር በቀጣዩ እሁድ በሳውዲ አረቢያ ጅዳ እንዲደረግ የታቀደ መሆኑን ፔስኮቭ ገልጸዋል። ይሁን እንጂ ይህ ንግግር ዩክሬንን ያሳተፍ እንደሆነ የተባለ ነገር እንደሌለ ሮይተርስ በዘገባው አመልክቷል። ነገር ግን ዜሌንስኪ የተኩስ አቁም ስምምነት አተገባበሩን በተመለከተ ዝርዝር ነገሮችን ማወቅ እንደሚፈልጉ መናገራቸው ሲገለጽ፣ የአሜሪካና የዩክሬን ባለስልጣናት በቴክኒካዊ ጉዳዮች ላይ ትኩረት ያደረገ ንግግር ለማድረግ የዩክሬን ባለስልጣናት ወደ ሳውዲ አረቢያ ሊያቀኑ እንደሚችሉ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የትራምፕና የዜሌንስኪን ንግግር አስመልክተው ባወጡት መግለጫ ትራምፕ ዩክሬን ተጨማሪ የአየር መከላከያ ዘዴዎችን ለማግኘት የምታደርገውን ጥረት እንደምትደግፍ ባወጡት መግለጫ ገልጸዋል። ከዛ ባለፈም ሁለቱ መሪዎች በመከላከያ ሰራተኞቻቸው መካከል መረጃ ለመለዋወጥ እንደተስማሙና የደህንነት መረጃዎች ለዩክሬን ሊሰጡ እንደሚችል ሩቢዮ ተናግረዋል። የሩቢዮ መግለጫ ትራምፕና ዜሌንስኪ የዩክሬን የኤሌክትሪክ አቅርቦትና የኒውክሌር ኃይል ማመንጫዎችን በተመለከተ ከትራምፕ ጋር እንደተወያዩበት ያነሳ ሲሆን አሜሪካ እነዚህን መሰረተ ልማቶች በኤሌክትሪክ እና ባላት የባለሙያዎች እውቀት ትረዳለች ብለዋል። እነዚህን መሰረተ ልማቶች አሜሪካ ብታስተዳድራቸው ለመሰረተ ልማቶቹ እድገትና ልማት ጥሩ ጥበቃና ዋስትና የሚሆን እንደሆነ በማርኮ ሩቢዮ መግለጫ ተገልጿል። አሜሪካ የዩክሬን የኃይል መሰረተ ልማቶች ላይ ትኩረት ያደረገ ንግግር ተደርጓል ትበል እንጂ ከኪየፍ በኩል የሚሰማው ነገር የተለየ ነው። ዜሌንስኪ ይህንን አስመልክተው እንደተናገሩት ከትራምፕ ጋር የተደረገው ንግግር ያተኮረው በሩሲያ ቁጥጥር ስር ስላለው የዛፖርዚያ የኃይል መሰረተ ልማት ላይ ብቻ እንደሆነ ጠቅሰዋል። እናም ይህ መሠረተ ልማት አሁን ላይ በሩሲያ ወታደሮች ቁጥጥር ስር እንደሆነ የተናገሩት ዜሌንስኪ ነገር ግን ይዞታው ወደ ዩክሬን የሚመለስ ከሆነ አሜሪካ በመሠረተ ልማቱ ላይ በመሳተፍ እንድታዘምነውና እንድታስተዳድረው የሚያደርግ ስምምነት ላይ ለመነጋገር ዝግጁ መሆኗን ተናግረዋል። ሩሲያና ዩክሬን ከሶስት ዓመታት በኋላ የተኩስ አቁም ስምምነት ለማድረግ የተሻሻሉ እርምጃዎችን በመውሰድ ቁርጠኛንን ቢሉም በሁለቱ ሀገራት መካከል የሚደረጉ ጥቃቶች እንደቀጠሉ ናቸው። ዩክሬን በትላንትና ዕለት ከሩሲያ ለተፈጸመባት ጥቃት

በጥቃቱ ረገድ ለሩሲያ አልተኛሁም ያለችበት በሚመስል አጋጣሚ በሰው አልባ አውሮፕላኖች ታግዛ በሩሲያ ሳራቶቭ ጥቃት አደርሳለች። ጥቃቱ ኢንግልስ የተባለ የሩሲያ የጦር ሰፈር ላይ እንደተፈጸመ ሲነገር፣ ከጥቃቱ በኋላ በአካባቢው ከባድ እሳት መቀጣጠሉን የሀገሪቱ ሚዲያዎች ዘግበዋል። ከዩክሬን ጦር ግንባር 700 ኪሎ ሜትር ርቀት ላይ በሚገኘው የሩሲያ የጦር ሰፈር ስትራቴጂካዊ ጥቅም ያለውና ቦምቦች የሚመረቱበት ቦታ እንደሆነ ተገልጿል። የሳራቶቭ አስተዳዳሪ ሮማን ቡሳርጊን እንዳሉት የዩክሬን ሰው አልባ አውሮፕላኖች በ እንግልስ ከተማ ባደረሱት ጥቃት እሳት በመነሳቱ በአካባቢው ያሉ ነዋሪዎች ለቀው እንዲወጡ ተደርጓል ሲሉ መግለጻቸውን ኢንዲፔንደንት አስነብቧል። የሩሲያ መከላከያ ሚኒስቴር እንዳስታወቀው የአየር መከላከያዎች በደቡባዊ ሩሲያ በሚገኙ ስድስት የተለያዩ ክልሎች 132 የዩክሬን ሰው አልባ አውሮፕላኖችን መጥተው መጣላቸውን አስታውቀዋል። 54ቱ ድሮኖች በኢንግልስ የጦር ሰፈር በሚገኙት ሳራቶቭ መውደቃቸውም ተገልጿል። ይሁንና ሁለቱ ሀገራት ተኩሱ ከፍተው ይዋጉ እንጂ እስረኞችን በትላንትና ሁለት መለዋወጣቸው ተገልጿል። ከዶናልድ ትራምፕ ንግግር በኋላ ሩሲያና ዩክሬን እያንዳንዳቸው 175 እስረኞችን የተለዋወጡ ሲሆን ይህም ከሦስት ዓመታት በፊት ከተጀመረው ጦርነት በኋላ ከፍተኛ መሆኑ ተገልጿል። ሞስኮ ክፉኛ የቆሰሉ 22 የዩክሬን እስረኞችን አሳልፋ መስጠቷን የሩሲያ መከላከያ ሚኒስቴር ገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት ለነጻነታችን የተዋደቁና የተዋጉ ተዋጊዎችን፣ ወታደሮችንና መኮንኖቹን ጨምሮ የመከላከያ ሰራዊት አባላትን ወደ ሀገራችን እንዲመለሱ አድርገናል ሲሉ ገልጸዋል። ዜሌንስኪ ሁሉንም የጦር እስረኞች መፍታትና የተማረኩትን ሰላማዊ ዜጎች መልቀቅ ለሰላም ወሳኝ እርምጃ እንደሚሆንና በሁለቱ ሀገራት መካከል መተማመን እንዲፈጠር ይረዳል ሲሉ ተናግረዋል። የሁለቱ ሀገራት ጦርነት ሲጓጭ በፊታችን እሁድ በሳውዲ አረቢያ የሚደረገው ድርድር ምን ውጤት ያመጣል? የሚለው እየተጠበቀ ነው። ነገር ግን በእስረኞች ልውውጥ፣ በአየር ጥቃት፣ በድርድር እየታገዘ ያለው የሁለቱ ሀገራት ጦርነት የተቃርኖ ውጤት ማሳያ ሆኗል። ነገር ግን የጦርነቱ ማብቂያ ምን ሊሆን እንደሚችል ተጠባቂ ጉዳይ ሆኖ ቀጥሏል።